የቤተሰብ ምግብ ዋስትናን ለማረጋገጥ የሌማት ትሩፋት ሚነው ከፍተኛ እንደሆነ ይነገራል። በሲዳማ ክልል በተለያዩ የክልሉ ስፍራዎችም የሌማት ትሩፋት ስራዎችን እየተከናወኑ ይገኛሉ። ከእነዚህ መካከል በሲዳማ ክልል የተቋቋመው የአዳሬ የዶሮ እርባታ ኢንተርፕራይዝ ማዕከል የወላጅ ዶሮ ዝርያን በማስገባት የተጀመረው ስራ ውጤታማ በመሆኑ የአንድ ቀን ጫጩትን ስርጭት መጀመሩን አስታውቋል። የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ በአዳሬ የዶሮ እርባታ ኢንተርፕራይዝ ተገኝተው የወላጅ ዶሮ ዝርያን ስርጭት መርሃ ግብርን አስጀምረዋል። አቶ አብርሃም በእለቱ እንደተናገሩት በክልል ደረጃ የአንድ ቀን ጫጩት የሚያቀርብ ኢንተርፕራይዝ መኖሩ ለክልል ማህበረሰብ ተጠቃሚ ያደርጋቸዋል ሲሉ ተናግረዋል። ሀገራችን ጠቅላይ ሚኒስትር ላውንች የተደረጉ ኢኒሽቲቮች አነቃቂ፣ ህዝቡን ሊያነሳሱ የሚችሉ የህዝቡን ኑሮ ሊለውጡ የሚችሉ የተለያዩ ሀሳቦችና ኢኒሽቲቮች አሉ ከነዚህ አይነት ሼቶች አንዱ ይሄ ሌማት ትሩፋት የሚባለው በማዕድ ላይ ብዙ ነገሮችን በልቶ ሰው የተትረፈረፈ ማዕዱ ላይ ማግኘት እንዲችል ከሚሰሩ ስራዎች ውስጥ አንደኛው በዶሮ ልማት ዘርፍ ላይ የሚሰራው ስራ ነው። ዛሬ ላይ የምናሰራጨው ለሶስት ወረዳዎች እነዚህን ኢንተርፕራይዞች ከወሰዱ በኋላ ኢንተርፕራይዞችና የሚያስፈለፍሉ ወጣቶች ከወሰዱ በኋላ ለአርሶ አደሩ የሚያሰራጩ ናቸው። እነዚህ ወስ ተወስዶ እንክብካቤ ተደርጎ እንቁላል ሌላውን ጥሎ ካስፈለፈሉ በኋላ ላይ መልሶ የሚሰራጭ ነው ለአርሶ አደሩና። ስለዚህ ይሄ ችግር እየተፈታ ነው ያለው ማለት ነው። የክልሉ እንስሳትና ሀብት ልማት ቢሮ ኃላፊ አቶ አሰፋ ፎና በበኩላቸው የሌማት ትሩፋትን ለማሳካት በክልል ደረጃ በከፍተኛ ተነሳሽነት እየተሰራ መሆኑን ገልጸው የቤተሰብ ብልጽግናን ለማረጋገጥ አቅም እንደሚሆንም አስረድተዋል። እንደ ሲዳማ ክልል ከፍተኛ ስራ ነው የተሰራ ያለው። ሲዳማ እንደምታውቁት በጣም ጠባብ መሬት ላይ ብዙ ሕዝብ ያለበት አካባቢ ነው። ትልቁ የምግብ ዋስትና ለማረጋገጥ እንዲሁ የኢኮኖሚ ሽግግርም ለማድረግ ከፍተኛ የሚሆነው የእንስሳት ሀብት ስራ ነው። እዛም ከእንስሳት ሀብት ስራ ተጨማሪ ዶሮ እርባታ ትልቁ ድርሻ ነው የሚይዘው እና ከዚህ አንጻር እየተሰራ ያለው አንዱ ይሄ ተቋም ወደ አገልግሎት እንዲገባ የተደረገውም ለዚህም ምክንያት ነው። የአዳሬ ዶሮ እርባታ ኢንተርፕራይዝ ማዕከል ስራ አስኪያጅ አቶ ግዛቸው ታደለ በበኩላቸው የአንድ ቀን ጫጩት ለህብረተሰቡ ተደራሽ ለማድረግ አስፈላጊውን ቅድመ ዝግጅት ማጠናቀቃቸውን ተናግረዋል። አሁን አርሶ አደሮቹ ወይም የተደራጁ ወጣቶች ባለሀብቶቹ አሳድገው ለህብረተሰቡ ለማድረስ ዝግጅት ጨርሰው ከኛ ጋር ኮሚኒኬት አድርገው ዛሬ አሁን አርባ ሺህ አግሪመንት የተፈራረመ ባለሀብት እዚህ ጋር ለእሱ ለመውሰድ እየተዘጋጀ ነው። አሁን ክትባት ከጨረስን በኋላ ያንን መሸኘት ነው ለህብረተሰቡ እኛ የአንድ ቀን ጫጩት ነው የምናደርሰው። እዛ ወስዶ አሳድገው ከአርባ ስምንት ቀን በኋላ ለተጠቃሚዎች የሚያደርሱ አካላት አሉ። በዚህ አማካይነት ነው የገበያ ስራ ደግሞ የትስስሩን ኤክስቴንሽን ስራ የሚሰራ ክልላችን እንስሳትና ሀብት ቢሮ የኤክስተንሽን ስራ እየሰሩ ናቸው። ወይዘሮ ሄለን ወንድሙ የኤልፎራ አግሮ ኢንዱስትሪ የዶሮ እርባታ ኢንስፔክሽን ቡድን ኃላፊ ሲሆኑ የኤልፎራ አግሮ ኢንዱስትሪ የወላጅ ዶሮ ጫጩትን ጨምሮ ስልጠናዎችን በመስጠት ከኢንተርፕራይዞች ጋር እንደሚሰሩ ገልጸዋል። ማዕከሉ ከቅድመ ዝግጅት ጀምሮ ያለውን ምን ምን ጎሎታል የሚለውን ሙሉ ነገሩን አሰስመንት እንሰራና በዛ ፊድባክ መሰረት የተዘጋጁበትን ካጣራንና ልክ መሆና በትክክል ዝግጅታቸውን ካረጋገጥን በኋላ ጫጩቱን ከማምጣት ጀምሮ ሁሉንም ቴክኒካል የሆኑ ነገሮችን በመደገፍ አብረናቸው እየሰራን ነው። በእለቱ የአዳሬ ዶሮ እርባታ ኢንተርፕራይዝ ማዕከል ለመጀመሪያ ጊዜ ያስፈለፈላቸውን የአንድ ቀን ጫጩት ለማህበረሰቡ የማሰራጨት መርሃ ግብርም አካሂዷል።